ቀጥለናል። ተመልካቾቻችን ሰሞነ ህማማት የተመለከቱ ዘገባዎችን ወደ እናንተ እያደረስ እንገኛለን። በሰሞነ ህማማት የኢትዮጵያ ካቶሊካዊት ቤተ ክርስቲያን የኢየሱስ ክርስቶስ ህማማትን በማሰብ በተለያዩ ሃይማኖታዊ ክዋኔዎች ታሳልፋለች ሲሉ የሃይማኖት አባቱ የሆኑት አባ አለማየሁ ፎሎ ተናገሩ። የሃይማኖቱ ተከታዮችም እምነቱ የሚፈቅደውን ጸሎት ከማድረግ ባለፈ በመልካም ስራ መስራት ይጠበቅባቸዋል ብለዋል። ራሄል ደምሰው በክርስትና እምነት ተከታዮች ዘንድ የታላቁ ዳዴ ጾም መገባደጃ ሳምንት ሰሞነ ሕማማት ይባላል። በዚህ ሳምንት የእምነቱ ተከታዮች የኢየሱስ ክርስቶስን ህመምና ስቃይ በማሰብ ያሳልፋሉ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን ውስጥም መምህር የሆኑት አባ አለማየሁ ፎሎ በሕማማት ቀናት የካቶሊክ ምዕመናን ንጹህ ልባቸውን በማቅረብ የሰሩትን ኃጢአት በመናዘዝ ምህረት የሚጠይቁበት ሳምንት መሆኑን ተናግረዋል። እውነተኛውን የክርስቶስን ጾም ለማስታወስ ሰዎች ንስሐ ለመግባት የጸጸት ምልክት የሆነውን እኛ አፈር ነንና ወደ አፈር እንመለሳለን፣ ልብሳችን ሳይሆን ልባችን ቅደዱ ይላል ቃሉም እና በዛው እንግዲህ አርባ ጾም ጀምሮ በምጽዋት በጸሎት በጾም እንግዲህ ውጫዊውንም ውስጣዊውንም አንድ ላይ አድርገን በግልም በማህበርም ትልቁ የምእመናን ተግባር መሆን ያለበት ይሄ ጌታን ሕማም ስቃይ፣ ሞትና ትንሣኤ እያሰቡ በቤትም በቤተክርስቲያን ውስጥ የሚደረጉ ስርዓቶችንም አብሮ በማህበር የሚደረጉ አሉ። እያንዳንዱ ሰው ደግሞ በኃጢአቱ እየተጸጸተ በቤተክርስቲያን ግቢ ውስጥ ሆኖ ጌታ ሆይ ማረኝ፣ ይቅር በለን እያለ የሚጸልይበት ትልቅ የኃጢአት ስርየት የምናገኝበት ሳምንት ነው ሰሙነ ህማማት። ምእመኑ ኢየሱስ ክርስቶስ በምድር ላይ ያለ ያሳለፈውን ስቃይና መከራ በማሰብ እና ያስተማራቸውን ቃሎች በመተግበር የሚያሳልፋቸው ቀናት መሆኑንም አባ አለማየሁ ገልጸዋል። ሰኞ ዕለት እንግዲህ በዚህ በሰሙነ ህማማት ይህ ስርዓት ይደረጋል። ማክሰኞ እኛ እንግዲህ ይህንን እለት ስናከብር ስናደርግ እንግዲህ በጥንቃቄ በዚህ ሳምንት የክርስቶስን ህማምና ስቃይ ፊታችን አስቀምጠን መጓዝ እንዳለብን የሚያስረዳ ቀን ነው። ረቡዕ ዕለት ይሁዳ ክርስቶስን አሳልፎ የሰጠበት። ይሄ እንግዲህ አውቀንም ሳናቅም አንዳንድ ጊዜ አብረን እንበላለን፣ እንጠጣለን፣ ብዙ ጊዜ ጓደኛ ሆነን እንኖራለን ግን በትንሽ ነገር ለትንሽ ጥቅም አይ እሱን እኮ አላቁም እሱ ከሱ የማገኘው ጥቅም ይበልጥብኛል ብለን አሳልፈን እንሰጣለንና ምእመናን፣ እንግዲህ በዚህ ቀን በዚህ ሀሳብ ጸሎታቸውን እያደረጉ እንዲውሉ ለማሳሰብ የሚደረግ ነው። ሌላው እንግዲህ ሀሙስ ዕለት የሚደረጉ በቤተክርስቲያን ስርዓትም በግልም የሚደረጉ ስርዓቶች አሉ። ጌታችን ኢየሱስ ክርስቶስ የሐዋርያትን እግር እያጠበበት ስርዓት ይፈጸማል። ከዚህ በኋላ ደግሞ የጌታ ራት ወይም የቅዱስ ቁርባን ቀንም በመባል ሐሙስ እለት ይታወቃል። አባ አለማየሁ አክለውም ኢየሱስ ክርስቶስ በምድር ላይ ያለ ፍቅርና መልካምነትን ራሱን ዝቅ በማድረግ ያሳየበት መሆኑን ጠቅሰው ምእመኑም የሚከተሉትን የኢየሱስ ክርስቶስ መልእክትና ትምህርት ሊተገብሩ ይገባል ብለዋል። እኔ መምህራችሁ ሆኜ እኔ አስተማሪያችሁ ሆኜ የእናንተን እግር ካጠብኩ እናንተ ምርት ተታጠቡ ዋናው ምንድን ነው እንግዲህ፣ ትልቁን የቤተክርስቲያን ምስጢር የሆኑን ምስጢረ ቁርባንን ሲሰራ ምስጢረ ቁርባን የትህትና ምስጢር እንደሆነ፣ ማንም ዝቅ ብሎ ራሱን ያላዋረደ ወደዚህ ምስጢር መቅረብ ከባድ እንደሆነ፣ እንግዲህ ምእመናንም ይህንን እያሰቡ ይህንን ጊዜ እንዲያሳልፉ ቤተክርስቲያን ታስተምራለች።